ለእናትየ አዲስ መረጃ አለ ብሎኛል ሊዮናስ። እንግዲህ እስቲ እግዚአብሔር ነው፣ እኔ ያላውቅም። አዲስ መረጃ አለ ብቻ ነው ምንም የነገረኝ ነገር የለም። በአካል ነው ነገር አለ ያለ። ሰላም፣ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ እዚህ የተገኘውበት ምክንያት አለኝ። ምንድን ነው እሱ? እንግዲህ ሰሞኑን ያለንበትን ሁኔታ ሁላችሁም እንደምታውቁት ነው። የሕፃኗ ጉዳይ አሁንም መቋጫ አላገኘም። ግን ያው ተቀብለን ይዘናት ወደ ቤት መጥተናል ማለት ነው። ዛሬ ደግሞ ዮናስ፣ ወሳኝ መረጃ አለ የሰማሁት ወሳኝ መረጃ አለ ስለ እናትየው የሰማሁት ወሳኝ መረጃ አለ ብሎን ቀጥሮኝ እዚህ ጋ እየጠበቅኩት ነው ያለሁት። ያው ጻኗን ቤት አስገብተናታል እግዚአብሔር የተመሰገነ ይሁን በእናንተ ምክር በእናንተ ድጋፍ ነው እንግዲህ እዚህ ይሄን ልናደርግ የቻልነው ልትሞት ብላ እንግዲህ ታርፋለች እግዚአብሔር የተመሰገነ ይሁን መትረፏ ራሱ አንድ ራሱን የቻለ ነገር ነው እና እግዚአብሔር ሲታደግ እንደዚህ ነው እግዚአብሔር ያው ውጪ ያላላትን ነፍስ መቼም ቢሆን አትወጣም እና ዝናብ ሲፈራረቅባት፣ ከዛ ፀሐይ ሲፈራረቅባት፣ ከዛ ደግሞ ብሎ ደክማ የመጨረሻ ደረጃ ላይ ደርሳ ግሉኮስ ምናምን ተሰክቶላት፣ እግዚአብሔር ይስጣቸው ዶክተሮችም ተረባርበው ተሯሩጠው ዛሬ ላይ እንግዲህ በሕይወት እንድትኖር አድርጓታል። ከዛ ሁሉ ነገር በኋላ እንግዲህ ልጁ ቆጭቶታል። በጣም ነው የከፋው። ስለ ከፋውም ጭምር ነው በቃ ለኛ አሳልፎ በኮንፊደንስ የሰጠን በተቻለ መጠን ተመልሶ እንዳይመጣብን ብቻ እግዚአብሔርን እንለምናለን። ከዚህ በኋላ እንግዲህ ወደፊት ብቻ ነው፣ ህፃኗን ይዘን ለማሳደግ መሞከር ነው። ዛሬ ግን እኔ ግራ የገባኝ ነገር ምንድነው እሱ ስለ እናትየዋ መረጃ አለኝ ያለው የሆናስ ምን አይነት መረጃ ይሆን የሚለው ነገር ነው ግራ ያጋባኝ ማለት ነው። እና እስቲ ሲመጣ እንግዲህ የምንሰማ ይሆናል ማለት ነው። ከዛ በፊት ግን እኔ አንዳንድ መናገር የምፈልጋቸው ነገሮች አሉ ማለት ነው። ያው አቅሜ ሳይፈቅድ ሲቀር እና ከአቅሜ በላይ ሲሆን የእናንተን እርዳታ መጠየቄ አይቀርም። እስከዛው ግን በውስጥ መስመር እንርዳ፣ ገንዘብ እንላክ ምናምን የምትሉ ሰዎች በተቻላችሁ መጠን ያንን ባታደርጉ እጅግ በጣም ጥሩ ነው። እኔ ስችል፣ እኔ ስፈልግ፣ እኔ ከአቅሜ በላይ ሲሆን እነግራችኋለሁም አሳውቃችኋለሁም። እና ምንም አይነት በልጅቷ ምክንያት ምንም አይነት ገንዘብ እኔጋ እንዲገባ አልፈልግም። እስከ ዛሬ ድረስ ዩቲዩብ መስራት ከጀመርን ኦልሞስት ከሶስት አመት ሞላን። አሁን ባለፈው ነው ራሱ ሶስት አመት የሞላን ና የሶስት አመት አኒቨርሰሪ ብሎ ራሱ ዩቲዩብ ልኮልኛል። ሶስት አመት ሙሉ ስንኖር፣ ስንቱ ሰው ሲያጭበረብር፣ ስንቱ ሰው የሰውን ገንዘብ ሲበላ፣ እኛ ያንን ነገር አላደረግንም። በዚህ ደግሞ ሁሌም ኩራት ይሰማኛልና እኔ ግን ከአቅሜ በላይ ሲሆንና ስፈልግ አሳውቃችኋለሁ። ራሳችሁ ያው ማድረግ ትችላላችሁ፣ የዛን ሰዓት ማለት ነው። አሁን ላይ ግን በአለኝ አቋም በቃ ብዙ አመቻችቼ ባላኖራትም ህፃኗን በተቻለ መጠን እንግዲህ እየደገፍኩ አኖራታለሁ ብዬ አስባለሁ። ሲያስፈልገኝ የህክምና ወጪ ምናምን ሲኖር ያው እየታመመችም ስለሆነ ያ ያ ነገር ሲኖር እኔ አሳውቃችኋለሁ፣ ጥሩ ይሆናል ብዬ አስባለሁ ነገሮች ማለት ነው። እና ትረዱኛላችሁ የዛን ሰዓት። አሁን ግን እግዚአብሔር ይስጣችሁ ያሰባችሁ በውስጥ ግን በተቻላችሁ መጠን አታጨናንቁኝ ማለት ነው። እነላ ገንዘብና ና ምናምን እያላችሁ አታድርጉ እንደዛ። እና ቤተሰቦቻችን ወዳቸዋለሁ እጅግ በጣም አከብራቸዋለሁ። ስ ዛሬ ዮናስ ምን እንደሚለን ሰማ ልውልም ራሱ እመጣለሁ ብሎ የነበረ ለምን እንደሆነ አላቅም። ቆይቷል። እሱም ይምጣ። ዮናስም እንግዲህ ካለኝ ደቂቃ ትንሽ ቆይቷል። ለምን እንደሆነ አላቅም። እሺ እና ኦኬ ልዑልም መጥቷል፣ ደርሷል። እንግዲህ ስለ እናትዮው አዲስ መረጃ አለ ብሎኛል ሆናስ እንግዲህ እስኪ እግዚአብሔር እኔ አላቅም። አዲስ መረጃ አለ ብቻ ነው ያለኝ። ምንም የነገረኝ ነገር የለም። በአካል ነው እነግርሃለሁ ያለኝ። ዛሬ ዛ ስትለኝ እየሩት እንደ በተገኘች ያው ስልክ ምናምን ብዙ ጊዜ እኔ ስለማይገኝ የሆነ ስልክ ነው የሚገኘው፣ ዩትዩብ ላይ ማለት ነው። ምናልባት ከዛ ወስደው ደውለውለት ወይ ደግሞ ለእኔ መንገድ ያልፈለገችውን ለእሱ አጫውታ አውርታውም ሊሆን ስለሚችል እንጠብቀዋለን። ዮናስ እየመጣ ነው፣ እራሱ ያለውን ነገር ጠብቀን ምን እንደሚለን እንሰማል እንግዲህ አዲስ ነገር ስለ እናትየው አለ ነው ያለኝ። ምን እንደሆነ ገና አልነገረኝም። ይምጣና ሲናወራል። አንተ ጋ ምን አዲስ ነገር አለ? እኔ ባለፈው እኔ ባለፈው እንትን ምን ተቀይመን እንደ እኔ ብቻ እናንተ እንደ ምን ሆነ ለአንተም ቢሰጠህ አንተም ብትሆን የፈለገ ቢቸግርም ብትደክምም አሳልፈ ለሰው አትሰጥም። አደራ እኮ አይሰጥም፣ አደራ አይበላም። ምን ነው ቆየሰ? ለምን ቆየ? እየጠብቁ ነው። ምንድነው አለ የተባለው መረጃ? አዲስ ነገር ተገኘች ወይ ደግሞ የደወለል ሰው አለ ምናምን? እንዴ የምን ከባድ ችግር! እኛ ያሰብነውና እንትን የገመትነው ነገሮች ሁሉ ምንም በአሰብናቸው እየሄዱልን አደለም እንዴ? ደግሞ ሌላ ችግር አሁን ሌላ ችግር ተፈጥሯል ማለት በጣም በተለይ ለአንተ ጥሩ አደለም ለማ ለምን ምን ነው ጥሩ ማለት ለምን አትናገርም እናትዬዋ ተገኘች ወይስ አልተገኘችም ነው አሁን ጥያቄው ከተገኘች ንገረንና አድራሻ ምናምን ከተላከልን እንትን በል ምናልባት እኔም ፈርታ አንተን ልታወራ ትችላለች በሚለው ነው እኔ ገምቼ እንትን ያልኩት እስካሁንም እየጨነቀን ያለ ወይንም ደግሞ ከዛም ልጅ ጋር እየለፋን ያለ ነው እናቲቷን ለማግኘት አልነበር፣ ስናገኝ ብዙ መፍትሄ እንደምናገኝ እናትዮዋን ባገኝ ማለት ነው። አስቀምጫት የሆነ ቦታ ላይ ቤት ምናም ተከራይቼ አስቀምጫት፣ ከዛ የማረገው ነው ምነግር ያለውት ባገኝ እና አስቀምጫት፣ ከፍቅር ጋር ተማክረ ምናም ነገር የሆነ ነገር ከምናገኘው ነገር ላይ የሆነ ነገር እየሰጠን ሰውም እንትን እያለ ዩቲዩብም ላይ የሆነ ቪዲዮም ቢሆን እየሰራንላት ምናምን እየለቀቅን ያ የሚያስገኘውን ገቢ ምናምን ለእሷ እየሰጠን ልጇ እንድታሳድግ ማድረግ ነበር እኔ እቅዴ። እናትየው ምንም ቢሆን አትለምንበትም። ጎዳና ላይ ወጥታ ትለምናለች፣ አትለምንባትም። ብትለምንባት እንኳን ተንከባክባ በስነ ስርዓት ይዛ ነው የምትለምነው። ሲቸግራት የመጨረሻ እንጂ ደረቅ መሬት ላይ አንጥፋ ምናምን እንደዛ ልጅ እንደዛ አታረግም። እና ትላንትም እንዳሰቃያት እዛ የሚሸት ቦታ ላይ ቱቦ ውስጥ ወስዶ ምናምን ነገር እንደዛ አድርጋትም ነበር፣ ገብቷል። እናትየዋ ብትሆን እናት መቼም ብትሆን በልጇ ላይ አጨክንም እና እናትየዋን ካገኘን ብዙ የሚስተካከሉ ነገሮች አሉ። እኔም ከጫና እድናለሁ። ለሉላ አልሰጥም ያልኩት እኮ እናትየዋ ቢሆን መታይ ጠይቀችኝ፣ የራሷ ልጅ ናት፣ እናት መቼም አጨክንም፣ አምኜ እሰጣታለሁ። ሌላ ሰው ግን ሲሆን አልሰጥም ብዬ ያልኩበት ምክንያት እኔው ጋር ብትሆን ይሻላል። የሰጠች እናትዬ አድራሿ ስለጠፋብን አይደል አሁን፣ እናት አሁን አድራሿ ብቻ ተስለጠፋብን ነው እየተጨነቀነና ችግር ውስጥ እየገባን አሁን ምንድን ነው እሱ? አሁን ተገኝ አራሿ ስልክ ተደውሎልኝ ነበርና፣ የምን ስልክ ፊትስ? ምን ነው ደግሞ? ምን ይመስላል ማለት ምን አሉ። ከየት ነች አሉ። ደስ ይላል። ጠፍታለች፣ ወደ ውጪ ሄዳለች ወይስ ምንድን ነው? ተናገራ። ልክ አይደለም እኮ አለች። አልገባኝም። ምንድን ነው ያልከው? ምንድን ነው ያልከው? በሕይወት የለችም። የምርህን እ አንተን እኮ ነው እያናገርኩህ ያለው። የምርህን ነው ወይ የለችም የምትለው? መታርህ እንደ ሰጠች በእጄ እኮ ነው እንደዚህ ያሳቀፈች

ሚለው ሰው ነው። ነበር እንደዛ አልፋለች አሉ ደውለው የቅርቡን ማቃት ሰው ነው ብሎኝ ነው። ምንም ነገር ያስረግረኝ። ግን እኔ ውሸብ ቢሆን ነበር ደስ ሚለኝ። እኔ እኮ ይህን ሁሉ ቪዲዮ እያየች፣ ይህን ሁሉ ነገር እያየች ዝም ብላማ አጠፋን ብዬ ነበር ታውቃለህ። ያመረን ነው ወይ? ግን ማን ነው የደወለልህ? ስልኩን ስጠኝ። እሺ ልደውል፣ አምጣ ስልኩን ስጠኝ። ማለት የተነች ታዲያ የት ነው ያለችው? ንገረኝ። እንደዛ ሆነ። እኔ ደና ሴት ናት። መታ የሰጠች ምናልባት እናትዬ ከሆነች ያችን ያቺ እናት እሷ ነች። እናትዬ የሆነች ወይስ ሌላ ነች? ነገረኝ እናት ይቷነች አሉኝኮ በሰጠች ለኔ። አትሞትም። ሰዓት ወጥ ይጀምራል። እንደዚህ አይነት ነገር እንትና አታውሩ በእናታችሁ። ይደብራል እንደ እንደዚህ አታውራ ምንና ዮናስ ንገረኝ ስልካቸውን ንገረኝና ላውራቸው እያልኩ እኮ ነው ምን ነው አንተ እርግጠኛ ነው ወይስ የሰው ልጅ ልጅ ጥላብኝ ነው የምትሞት ምን ማለት ነው እንደዚህ ማለት አይሆንም ያ እንደዚያ አይሆንም አት ሞትም። የሆነማ ዋሽተዋል፣ እርግጠኛ ነው። ዋሽተዋል፣ ሸውደዋል። ወይ ደግሞ ዝም ብሎ የሆነ ሰው ደውሎ ነው እንትን ስልክን ከዩቲዩብ ላይ አግኝቶ የሆነ ሰው ደውሎ ነው። እኔ ካላረጋገጥኩ ሬሷን ካላየው ቀብሯን ካላየው ቤተሰቦቿን አግኝቼ ካላውረ በፍጹም አላምንም። እኔ ቤተሰቦቿ አላውረ አዎ፣ እመን ልትለኝ ነው። አላምንም። አይታወቅም፣ አይታወቅማ እንደ ሴራም ሊሆን ይችላል። ሴራም ሊሆን ይችላል። ሴራ የሚያደርገው ምን አውቃለሁ ነው። እኔ አላውቅም። እኔ ምንም ሴራ የለም፣ ግን ሴራም ሊሆን ይችላል። አይታወቅም። እንዴ ሞቷን መናገር ለምን አስፈለገ? ሴራስ ቢሆን ምንድን ነው የሚጠቅሟቸው? ወደ ውጭ ሄዳለች እኮ ማለት እኮ ይቻላል። ክፍለ ሀገር ሄዳለች እኮ ማለት ይቻላል። ሞተች እኮ ማለት እኮ ከባድ እኮ ነው። ሞታ ሊሆን ይችላል በቃ፣ ግን አላምንም ነው እኔ ሞታ ሊሆን ይችላል እኮ። ግን አላምንም ነው እኔ፣ ካላየሁ እንደሱ አይደለም። እቺ ሴትዮ ያለ አንድ ነገር አምጥታ ልጅ እንዴት ትሰጣለች? ምን ማሳደግ ትችል ነበር አይደለም? ምንድን ምን እያልከኝ ነው? ምን እያልከኝ ነው? አምጥታ የምትሰጥህ እኮ ወይ ታማ በስተኛውና፣ ወይ ተነግሯት ሆነ ምን። እኔ ይቅር ይበለኝ፣ ካንሰር ብሎባት ሊሆን ይችላል። ካንሰር እኮ አቁሙ። እንደዚህ ቁመ የሄድ ፍቶ ነው የሚገለው። አረ እንደዛ አይሆንም። አንተ እንደዚህ የከፋ ነገር አታውራ። ሲጀመር እናትየው የዚች ሕጻን የዚች የጨቅላ ሕጻን እናት አልሞተችም፣ እርግጠኛ ነኝ። እኔም ነግር የምሬ ነው። አልሞተችም። አሳስተው ተሳስተው አሳስተውሃል፣ ወይ ደግሞ አሁን ቪዲዮ እያዩ ስለሆነ ሚዲያ ላይ ያለውን ነገር እያዩ ስለሆነ ሊሸውዱ ፈልገው ነው ዝም ብለህ ወይ ፕራንክ ለማድረግ ፈልገው ነው። ሌላ ነገር አይደል፣ ፕራንክ ነው በለኝ። በቃ ፕራንክ ነው በለኝ። አንተ እራስህ እየዋሸኝ ከሆነ ንገረኝ። እኔም እኮ ቢሆን ደስ ነበር የሚለኝ እና እየዋሸህ ከሆንክ ንገረኝ። የተነገረኝን እኮ ነው የነገርኩት። ፕራንክ በዚህ አለ እንዴ? ሁሉም ነገር ነው ጭልምልም ያለብኝ ከሰማሁ በኋላ አይገርምም። በጣም ውሸት ቢሆን ከአንተ በላይ ነበር የምፈልገው ማለት ነው።

ሰው የተደወለበት ስልክ ላይ በሆነ ነገር መረጃ ፈላል እዛ ሄደ መጠይቅ እኔ እኔ ካላየው የሞተችበትን የተቀበረችበትን ካላየው፣ እናትየው እሷ መሆኗን ካላረጋገጡ ዘመድ አዝማድ ቤተሰብን ካላገኘው ካላየው፣ በፍጹም ወደድክም ጠላ ምን ያሁን ማምንበት ሁኔታ ላይ አይደለሁም ያለሁት። ምክንያቱም ሊፈጠር ምናምን ይችላል። በቃ እንደዚህ ሰው ወሬ ዝም ብሎ ሊያወራ ይችላል። ጊዜውን ተጠቅሞ ሁኔታውን ተጠቅሞ ማለት ነው። እየዋሸን ከሆነ አንተ የሆነ በዚህ ሰዓት እንጨት እንጨት ሚል እንጨት እንጨት ሚሊየን ፕራንክ እየረከን ከሆነ ደግሞ ውርድ ከራሴ እኔ ራሴ ነው የምደፋው፣ አጠፋለሁ። በዚህ መቀልድ መስራችኋል ስታስቡ በቃ እኔ አንድ ሀሳብ አለኝ እኔ አንድ ሀሳብ አለኝ ምንድው፣ በቃ ወረቀት እንበትነን ይሁን አንለ እንደዛ አንለጥፍም የደወለለት ሰው ያ ቃል ስለሷ በስነ ስርዓት ወደደም ጠላም አነሳም አነሳም አላነሳም ስልኩን ፈልገን በስነ ስርዓት ካለበት አግኝተን ስለ እናትዮዋ መሞትና ለመሞት ማጣራት ነው አንተ ደሞ በየቤተ ክርስቲያን እየሄደን እ አንተ ደሞ ያልሆነ ነገር አንተ ሀውልት ሀውልት የሚሰራላት እናት መሆኗንና ለመሆኗን በምን አውቀ ነው አግኝተን ማውራት ከተቻለ እሱም ለምን እንደዚህ እንዳለ የምናውቅበት ምክንያት ሊኖር፣ ከሞተች ግን መስማት አልችልም። ስለዚህ ሁላችንም በየራሳችን የሆነ የሆነ ቦታ ተሰማርተን እንፈልጋት። ህፃኗ ማለት ነው ወንቱ የህፃኗን እናት ንፈልግ፣ የደወለልን ሰው ፈልግ ከዛ አግኝተን ቢያንስ እንረጋጋለን። ከሞተች ግን አንድ ነገር ወቁ፣ ሙሉ ለሙሉ ይቺ ልጅ የማሳደግ ኃላፊነት እኔ ላይ ብቻ አንተ እኔ ላይ ብቻ ነው ያለው፣ እኔ ላይ ብቻ ነው ያለው። እየረዳችሁኝ የተጋገዝን ልጅቷን አሳድገን ለወግ ማድረግ ለጥሩ ነገር እናደርሳለን። ውሸት ከሆነ ግን ውሸት ከሆነ ግን ዮናስ አጣርቼ፣ ይሄ ነገር ውሸት ከሆነ እና ዝም ብለ የተደወለልን ስልክ ይዘ ከሆነ ሮጠ የመጣው በኋላ ዋጋ ትከፍልበታል። ሲጀመር እኔ ውስጤ ውስጤ ምንም ሞታለች ሞታለች የሚል ስሜት እየተሰማኝ አይደለም። ስለዚህ እናጣራ ባለንበት ሁኔታ ማለት ነው። በቃ እንዴት